የኤነሪኬ ፒኤስጂ ሻምፒዮን፣ በገንዘብ ሳይሆን በእግር ኳሳዊ ጥበብ የተሳካ ዋንጫ። ሰላም ሰላም፣ ውድ የፉትቦል ማዕድ ተመልካቾች እንዴት አላችሁ? ፉትቦል ማዕድ በእግር ኳሳዊ ጉዳይ ወደ እናንተ መጥቷል። የቻምፒየንስ ሊግ ፍጻሜን ነው አሁንም እንዳስሰው የፒኤስጂን ለዓመታት የተከማቸ ግን በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ታሪክ በአምስት ጎል ብልጫ ያሸነፈ ቡድን የለም። የኤኔሪኬ ፒኤስጂ ግን አድርጎታል። ፓሪስ በሚላን ላይ ቀልዳ በፌንታ አሸንፋለች። ፒኤስጂ ከዓመታት ድካም በኋላ አሳክቷል። ቻምፒዮንስ ሊግን በማሸነፍም የታሪኩ ሻምፒዮን ሆኗል። በጀርመን ባየር ሙኒክ አሊያንዛሬና ስታዲየም በፓርሰንት ጀርማ እና ኢንተር ሚላን መካከል የተካሄደውን 2024 25 የቻምፒየንስ ሊግ የፍጻሜ ጨዋታ ፔስጂ 5 ለምንም አሸንፏል። ከፍጻሜ ጨዋታ ይልቅ የምድብ ውድድር በሚመስል ፍጹም የአንድ ቡድን ብልጫ በነበረው ጨዋታ ፓርሰንት ጀርማ በድንቅ የቡድን ብቃት ኢንተርንን ረምርሞታል። ፒኤስጂ ጨዋታውን ያሸነፈው ከኳስ ውጪና ከኳስ ጋር ከፍተኛ ብልጫ በመውሰድ ሲሆን የማሸነፊያ ግቦቹን አሽራፍ ሐኪሚ፣ ክቫርስ ሄሊያ፣ ማይኑ እና ዱዌ ሁለት ጎሎችን አስቆጥረዋል። በአውሮፓ ቻምፒየንስ ሊግ ፍጻሜ ግብ ያስቆጠረው ሐኪሚ ከግቡ መቆጠር በኋላ ለቀድሞ ክለቡ ያለውን ክብር በደስታ አገላለጹ ላይ አሳይቷል። በአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታዎች ለተደጋጋሚ ጊዜ በመቅረብ ሰፊ ታሪክ ያለው ኢንተር ሚላን አምና በማንቸስተር ሲቲ ዘንድሮ ደግሞ በፒኤስጂ ዋንጫውን አጥቶ ተጠናቋል። ፒኤስጂ በአርሰናል ሊቨርፑልና አስቶን ቪላ ላይ እንዳደረጉት በመጀመሪያዎቹ 12 ደቂቃዎች መምራት የቻሉ ሲሆን በ22 ደቂቃ ውስጥ ጨዋታውን ጨርሰውትም ነበር። ፒኤስጂ በኳታር ባለሀብቶች አማካኝነት ከሀገር ውስጥ ውድድር በላይ የአህጉራዊ ና ዓለም አቀፋዊ ክብሮችን ለመጎናጸፍ ለአመታት በቢሊዮን የሚቆጠር በጀትን ሲያፈስ ቆይቷል። በዚህ ፕሮጀክት ከሊዮኔል ሜሲ እስከ መባፔ ኔይማርና ራሞስን የመሰሉ ስመጥር እንዲሁም ባለ ተሰጥኦ ተጫዋቾችን የሰበሰበው ፔሲጂ ከሀብት ብክነትና ከሀገር ውስጥ ድል በቀር የተፈየደ ነገር ግን አልነበረውም። የፕሮጀክቱን አለመስራት ተከትሎ ስመ ግዙፍ ተጫዋቾችን ኮንትራት በማቋረጥና በመሸጥ አዲስ ኢምፓየር ወደ መገንባት ፔሲጂዎች ተሸጋገሩ። የኤምፓየሩ መሐንዲስ ሆነው ሥራ የጀመሩት ደግሞ የእግር ኳሱ ጠቢቡ ሉዊስ ኤኔሪኬ ናቸው። አይነኬዎቹን በመንካት የማይነካውን ፒኤስጂ የገነቡት በቡድን ሥራ የተዋቀረ የህብረት ግዝፍና እንጂ በግለሰብ ጥላ ያልተሸፈነ ጠንካራ ወጣቶች ቡድን በማቋቋም ኤኔሪኬ ልሂቅ መሐንዲስነቱን አስመሰከረ። ከኳስ ውጭ እና ከኳስ ጋር የተሰናሰለ የቡድን ቅርጽን በመገንባት በፓሪስ የተናፈቀውን ለዓመታት የተሻተውን የቻምፒየንስ ሊግ ዋንጫ በኤፍል ታወር እንዲታይ ያደረገ በሰውነት ግዝፈት መጠነኛ በሆኑ ወጣት ተጫዋቾች የተገነባው ፒኤስጂ ተቃራኒው ኢንተር ሚላንን አንገት በማስደፋት በፓሪስ አዲስ ባህል ቀርጿል። በካታር ዓለም ዋንጫ ተወሰነ የቆየው የባለ ሀብቶቹ ስኬትም በኤነሪኬ ጥበብ በፓሪስ ጸንቷል። በገንዘብ ሳይሆን በጥረት በእግር ኳስ ታክቲክ እና በስራ በታዋቂዎች ሳይሆን ባልተዘመረላቸው ድል አድርገዋል። በአውሮፓ ቻምፒየንስ ሊግ ፍጻሜ ጨዋታ ታሪክ በአምስት ጎል ብልጫ ያሸነፈ ቡድን የለም። የኤኔሪኬ ፒኤስጂ ግን አድርጎታል። ሄሎ ፓሪስ።